ፖሊስ ዘመኑን የሚመጥን አገልግሎት ለመስጠትና ለህብረተሰቡ ተደራሽ ለመሆን በቴክኖሎጂ አቅሙን እያሳደገ ይገኛል። አገልግሎቱን ለማዘመን ከታጠቃቸው ቴክኖሎጂዎች መካከል የዜጎች ተሳትፎ መተግበሪያ አንዱ ነው። የዜጎች ተሳትፎ መተግበሪያ ወንጀልን ለመከላከልና ተፈጽሞ ሲገኝ ለመመርመር የሚያስችል ዜጎች በሞባይል ስልክ አማካኝነት ካሉበት ቦታ ሆነው መረጃን በፍጥነት ወደ ዜጎች ተሳትፎ መተግበሪያ ማዕከል በመላክ ተጠርጣሪዎችን ለመያዝና ለህግ እንዲቀርቡ በማድረግ ዜጎች ፈጣንና ትክክለኛ ውሳኔ እንዲያገኙ ለማድረግ ትልቅ ሚና ያለው መተግበሪያ ነው። ህብረተሰቡ ለዜጎች ተሳትፎ መተግበሪያ ስርዓት ያለውን ግንዛቤ ግንዛቤና አገልግሎቱን በተመለከተ የሚመለከታቸውን አካላት በማነጋገር አንድ መሰናዶ አዘጋጅተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። የኢትዮጵያ ፌዴራል ፖሊስ ከኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በመተባበር የዜጎች ተሳትፎ መተግበሪያን አበልጽጎ ወደ ተግባር ከገባ ሁለት ዓመታት ተቆጥረዋል። ስለ ዜጎች ተሳትፎ መተግበሪያ የህብረተሰቡ ግንዛቤ ምን እንደሚመስል ያነጋገርናቸው ግለሰቦች ነግረውናል። ስልኬ ላይ በእርግጥ አለ፣ ግን ያው ተጠቀሚበት አላቅም ኖርማል። አክሰሱን አውቀዋለሁ፣ እንዴት እንደሚጠቀሙ ለምን ፐርፖዝ እንደሚጠቀሙ በሚገባው ቃሉ ያው ፌዴራል ፖሊስ ብዙ ጊዜ ስንመለከት ሄድን አንደኛውን ያመጣበት ትልቁ ነገር የንጥቂያ ወንጀሎች ይከሰታሉ የትራፊክ አደጋ አጋጣሚ መኪና ሰው ገጭቶም ያመልጣል። ያሉ ቦታ አስሶን ለማድረስ የሚያገለግል ስለሆነ ኖርማሊ ይሄ አፕሊኬሽኑ ከቅርብ ጊዜ ወደዚህ ነው፣ ግን ሌላ ዓለም አገሮች ላይ ነበረ። እኛ ጋር በቅርብ ጊዜ እንግዲህ ፌዴራል ፖሊስ ተጠቅሞ ያመጣ አፕሊኬሽን ሞር አሪፍ ነው፣ ለሁሉም ሰው ነው። የኢትዮጵያ ፌዴራል ፖሊስ አፕሊኬሽን ትባላለች። አገልግሎቷም በተለይ ሰዎች ህገ ወጥ ተግባር ሲመለከቱ ወንጀል ሲመለከቱ ሰዎች ሲጠፉ የትራፊክ አደጋ ሲያጋጥማቸው ይችን አፕሊኬሽን ከፕሌይ ስቶር በማውረድ ይችን አፕሊኬሽን ይከፍቷታል ማለት ነው። ይችን አፕሊኬሽን ስትከፍታት መጀመሪያ ስልክ ቁጥርና ፒን ትጠይቃለች። ከዛ ስልክ ቁጥርህንና ፒን ካስገባ በኋላ ይከፍትልሃል። አሁን ስንከፍተው በዚህ መልኩ ይመጣል። ቪዲዮ ይላል፣ ፎቶ ይላል፣ አውዲዮ ይላል፣ ሊንክ ይላል፣ ፋይል ይላል። ስለዚህ አንተ በየትኛው መልኩ መላክ ብትፈልግ ወይም በፎቶ ወይም በቪዲዮ ወይም በአውዲዮ፣ በሊንክ፣ በፋይል አንዱን ትመርጥና አይ በቃ እኔ ያነሳው እኔ ያለኝ መረጃ በፎቶ ነው ካልክ ፎቶ የሚለው ላይ ትጫናለ። ከዛ ፎቶውን አንስተ ነው የምትልከው ወይስ ጋላሪክ ላይ አለ ትመርጥና፣ አንዱን ከመረጥክ በኋላ ዲስክሪፕሽን የሚል አለ። እዚህ ጋር ጽሁፍ ትጽፍ አለ፤ ለፎቶ ማስደገፊያ ሀሳብ ትጽፍለትና ከዛ ኢንሲደንት ታይም የሚል አለ። ስንሳት ላይ ነው ሰዓቱን ያመላክትሃል። ከዛ ኢንሲደንት ፕሌስ የሚል አለ። የት ነው ቦታው? ቦታውን ብንነካ ለምሳሌ ይሄ ሎኬሽን ያሳየናል። ከዛ ይህን ካረክህ በኋላ ሳሚት ትለዋለህ። ሰሌክት እዚህ ጋር የሚለው ሎኬሽኑ ይህን ከነካህ በኋላ ሳሚት ታደረግና መረጃህን ለፖሊስ ታደርሳለህ ማለት ነው። ስለዚህ ፖሊስም ይህ ድርጊት የተፈጸመበት ቦታ ቶሎ በመድረስ ፈጣን ምላሽ የሚሰጥበት አፕሊኬሽን ነው ማለት ነው። ወንጀል ፈጻሚዎች የወንጀል አፈጻጸም ስልታቸውን በመለዋወጥ በረቀቀ መልኩ የሚፈጸምን ወንጀል በመከላከል ፖሊስ ዘመኑ ያፈራውን የቴክኖሎጂ ውጤት በመታጠቅና ተደራሽነቱን በማስፋት የላቀ አገልግሎት እየሰጠ እንደሚገኝ በኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ የኦፕሬሽን ዋና ክፍል ኃላፊ ኢንስፔክተር አንድነት ሲሳይ ይናገራሉ። ይሄ ቴክኖሎጂ አጠቃላይ ለሕብረተሰቡ ትልቅ ሚና ይሰጣል ተብሎ ታምኖበት ቀለል ተደርጎ በአሁኑ ሰዓት እንግዲህ ኦልሞስት ወደ ሰማንያ ሚሊዮን የሚጠጋ ሰብስክራይበሮች አሉ ኢትዮ ቴሌኮም እና ሌላ የሚጠቀመው ስለዚህ እነዚህ ስማርት ስልኮች በቀላሉ ለኢንፎርሜሽን መቀባበያነት እና ጠቃላይ ያለውን አሁን ነባራዊን ዓለም ሁኔታ በአጭር ደቂቃ ውስጥ ሰዎች መጎብኘት ስለሚችሉና አጠቃላይ የሰውን ከዚህ በፊት የነበረውን የኑሮ ሁኔታ እየቀየረ የመጣ ስለሆነ በዚህ መሰረት ፖሊስም ያንን ተጠቅሞ ለህብረተሰቡ መድረስ ስላለበት የአፕሊኬሽን ሀሳቡ ያው በክቡር የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄነራል ተመላሽ ገብረ ሚካኤል አማካኝነት ሀሳቡን አመንጭተው ይሄ ነገር በዚህ በኩል ቢሆን የተሻለ እንደሚሆን አቅጣጫ አስቀምጠው እዚህ ያለን ቴክኖሎጂ ሙያ ላይ ያለንም አባላት ያንን ተግባራዊነት እውን እንዲሆን ያላሰለሰ ጥረት ተደርጎ ይሄ አፕሊኬሽን ከአርቲፊሻል ኢንቴሊጀንስ ጋር በመተባበር እንዲበለጽግ እና ለህብረተሰቡ ለተለያዩ ስራዎች እንዲያግዝ የፖሊስን ስራ እንዲዘምን ተደርጎ በተሻለ ደረጃ ተሰርቷል ማለት ነው። ከዚህ በፊት ዜጎች የተለያዩ ችግሮች ሲያጋጥሟቸው በአካል ወደ ፖሊስ ጣቢያ በመሄድ ወይም በስልክ በመደወል ነበር መረጃ መስጠት የሚችሉት። አሁን ግን የትም መሄድ ሳይጠበቅባቸው ባሉበት ቦታ ሆነው የእጅ ስልካቸውን ብቻ በመጠቀም መረጃ ለፖሊስ ማጋራት እንደሚችሉ በአዲስ አበባ ፖሊስ ጠቅላይ መምሪያ የሬዲዮ ግንኙነትና የመረጃ ጥሪ ማዕከል ዲቪዚዮን ኃላፊ ኮማንደር ቴዎድሮስ ላቀው ይናገራሉ። በፊት ቀደም ብሎ ከዚህ በፊት የነበረውን ለፖሊስ የሚሰጠው ሪፖርት በስልክ ወይም በአካል ሄዶ ብቻ ነበር። አሁን ግን ይሄ አንድ በቴክኖሎጂ ከፍ ያደረገ አንደኛ በዘመናዊ ቴክኖሎጂ የምንጠቀምበት መንገድ ነው። ይሄኛው ምንድነው? ሰዎች ቀደም ብሎ ከዚህ ከምንጠቀምበት ሌላ ውጪ በስልክ ወይም በአካል ከሚሄድ ውጪ በፎቶግራፍ ወይንም በፒክቸር ወይንም ደግሞ ይህ የቪዲዮ ወይንም ደግሞ የምስል እንቅስቃሴ ወይንም የተለያዩ ፋይሎች ወይንም ሰነዶች አታች በማድረግ ቮይስ ሪከርድ ወይም በመቅረጸ ድምጽ የተቀረጸ እንደገናም ለጸጥታ ስራ ያገለግላል የሚባሉ ማንኛውንም ከድረ ገጾች ላይ የሚታዩ ጉዳዮች ለፖሊስ ሪፖርት ማድረግ ከተፈለገ ሊንክ በማድረግ እነዚህን ሪፖርቶች መላክ ይችላል ማለት ነው። በተጨማሪም ይሄ አፕሊኬሽን የነዚህ ልዩ ፍላጎት ያላቸውን ለምሳሌ በምልክት ቋንቋ የሚያወሩ ሰዎችን ሪፖርት እንዲያደርጉ ታስቦ የተሰራ ነው። ስለዚህ እነዚህ እነዚህ ነገሮች ሁሉ ሳፖርት የሚያደርግ አዲስ ዘመናዊ ጠቃሚና በኢንፎርሜሽን ቴክኖሎጂ የታገዘ ሪፖርት መላኪያ ነው ማለት ነው። ይሄ በዚህ ትኬት ቁጥር የተላከ ሪፖርት ድረገጽ ላይ ሊንክ ተደርጎ የተላከ ሪፖርት ነው። ከድረገጽ ላይ ሊንክ ተደርጎ የተላከ ሪፖርት ይህን ለምሳሌ ማየት ይቻላል። በእንደዚህ አይነት መልኩ ተገቢ ባለን ሁኔታ ሰዎች እንደዚህ አይነት እንቅስቃሴ ሲያደረጉ ሰዎች ቀርጸው የላኩት ነው። ይህንን ሊንክ የተደረገ ሪፖርት ወደ እኛ ከደረሰን በኋላ በደረሰን መሰረት ይህንን ነገር ተመልክተን ተገቢውን ለትራፊኮች ፖሊሶቻችንና ይሄ እንደሚታየው ሰሌዳቸው መሰረት ሰሌዳቸውን በመውሰድ ተገቢውን ቅጣት እንዲያገኙ ተደርጓል። ሁለተኛው ፖሊስ ራሱ ደግሞ የሚፈልገውን ነገሮች አናውንስ ለማድረግ ለህብረተሰብ፣ ለህዝብ ይህን አፕሊኬሽን ላውረዱ ሰዎች የሚጠቀሙ ሰዎች ለምሳሌ ዜናዎች ካሉ መላክ የሚገባቸው አስፈላጊ ሪፖርቶች ካሉ እንደገና በከተማ ውስጥ በተለያየ መንገድ የትራፊክ እንቅስቃሴ የተዘጉ መንገዶች ካሉ እነዚህን የመሳሰሉትን ወይንም ተፈላጊ ሰዎች ወይም ወንተድ የሚባሉ ሰዎች ካሉ በህግ አግባብ መሰረት መተላለፍ አለበት ተብሎ ከታመነ ለዜጎች አናውንስ ማድረግ ይቻላል ማለት ነው። ስለዚህ ይህን አፕሊኬሽን የያዘ ሰው ከፍቶ እነዚህን ጉዳዮች መጠቀም መገልገል ይችላል ማለት ነው። በዜጎች ተሳትፎ መተግበሪያ ተገቢውን አገልግሎት ለመስጠት በሙያው የሰለጠኑ ሙያተኞችን በማሰማራት ማዕከልን ጨምሮ የአስራ አንዱን ክፍለ ከተማ ፖሊስ መምሪያዎችንና ዘጠና አንድ ፖሊስ ጣቢያዎችን በማስተሳሰር የተቀላጠፈ አገልግሎት እየተሰጠ እንደሚገኝ ተገልጿል። ይሄ አገር አቀፍ አፕሊኬሽን ነው። እንደ ከተማ ወይንም እንደኛ እንደ አዲስ አበባ ከተማ ፖሊስ ይህንን አገልግሎት ለመጠቀም የሚያስችል ሁኔታዎችን ለማድረግ ይህንን የሚፈልጉ ሙያተኞች ስምንት መቶ የሚሆኑ በአስራ አንዱም ክፍለ ከተማ ላይ በትራፊክ መምሪያ ፖሊስ መምሪያ የወንጀል ምርመራ ማዕከል በማዕከል ዋና የመረጃ ሴንተር የቋሚና ፓትሮልና የተወርዋሪ ኃይል ላይ ያሉ ሙያተኞችን ከስምንት መቶ ሶስት በላይ የሆኑ አባሎችና ሙያተኞችን በማሰልጠን ለዚህ ስራ ተግባራዊ እንዲሆኑ እና የተለያዩ ቫይሲቲ ቴክኖሎጂ የተደገፉ ኢንስትሩመንቶችን በማሟላት ማለት ተግባራዊ እንዲሆን ተደርጓል ማለት ነው። ዜጎች ባሉበት ቦታ ሆነው በእጅ ስልካቸው የዜጎች ተሳትፎ መተግበሪያን በመጠቀም አደጋ፣ ወንጀልና ሌሎች መረጃዎችን እንዴት ማጋራት እንደሚችሉ በኢትዮጵያ ፌዴራል ፖሊስ ጠቅላይ መምሪያ የቴክኖሎጂ ማስፋፊያ መምሪያ የዜጎች ተሳትፎ ክፍል ኃላፊ ኢንስፔክተር አለሙ ተሰማ ይገልጹልናል። የኢትዮጵያ ፌዴራል ፖሊስ ሎጎ ያለው ኢኤፍፒፕ የሚል መተግበሪያ ይወርድ ከወረደላቸው በኋላ እያንዳንዱን ስቴፕ ጠብቀው ስልካቸውን ሪጅስተር አድርገው ፒንክ አስገቡ በኋላ ተርም እንደ ኮንዲሽን የሚል አለ። እሱን ተርም እንደ ኮንዲሽን መንካት ይጠበቅባቸዋል። ሲነኩ ቀጥታ ኦቲፒ ነምበር ይልክላቸዋል ማለት ነው። ኦቲፒ ነምበር ሲባል ዋን ታይም ፓስወርድ ነው። ማንኛውም ሌላ አካል በሌላ ሰው ስልክ እንዳይጠቀም ዋን ታይም ፓስወርድ ይልክላቸዋል ማለት ነው። ስለዚህ ይሄ የግለሰቡ ማረጋገጫ ስድስት ድጅት ከቴሌ ሜሴጅ ይገባለታል ማለት ነው። በዛች ስድስት ድጅት ቀጥታ መልሶ አስገብቶ ያችን ቁጥር ወዴት ይመጣል ማለት ነው? ወደዚህ ኢንተርፌስ ይመጣል። ይሄ ኢንተርፌስ ሲያገኝ ምን ማድረግ ይችላል ማለት ነው? ዜጋው በማናቸውንም መረጃ በፎቶ በቪዲዮ በአውዲዮ በሊንክ፣ እንዲሁም በፋይል ወደኛ መረጃዎችን መላክ ያስችለዋል ማለት ነው። ከዛ ውጪ መረጃ ስልክም ደግሞ ለምሳሌ ፎቶ መላክ ሲፈልግ አንድ ሰው ከፈለገ ከጋላሪ ካለው ጋላሪ ላይ ወስዶ ይልካል፣ ካልሆነ ደግሞ በቀጥታ ፎቶ አንስቶ መላክ ይችላል ማለት ነው። መናገር የሚያችል በምልክት ቋንቋ የሚጠቀም ሰው ያን ምልክት ቋንቋ የቀርጾ አንድ ሰው ወደ እኛ መላክ ይችላል፣ በቪዲዮ ቀርጾ መላክ ይችላል። ይሄ እዚህ ጋር ለራሱ የተዘጋጀ ቦታ አለ ማለት ነው። በሱ መላክ ይቻላል። ምንም አይነት ጊዜ ሳይፈጅ የትም ቦታ ሳይሄዱ ለወጪ ሳይዳረጉ ባሉበት ቦታ ሆነው መረጃን ለፖሊስ ለማጋራት የዜጎች ተሳትፎ መተግበሪያ ጠቀሜታው የጎላ መሆኑን ኮማንደር ቴዎድሮስ ላቀው ይናገራሉ። ማንኛውም ሰው ባለበት ቦታ ላይ ሆኖ ቢፈልግ፣ በትራንስፖርት ሲጠቀም፣ በመዝናኛው ቦታ ሆኖ፣ በስራው ቦታ ሆኖ፣ በመንገድ ላይ ሲንቀሳቀስ የሚያየውን ማንኛውንም ጉዳዮች በፍጥነት ለማስተላለፍ ስለሚያግዝ ተጨማሪ የስራ ሰዓት ሳይጎዳ ሌላ ጊዜ ሳይጠይቀው እዛው ላይ ሆኖ ለፖሊስ መረጃዎችን በፈለገው መንገድ ማስተላለፍ ስለሚችል አንደኛ ወጪን ይቀንሳል፣ ሁለተኛ ጊዜን ይቆጥባል። ስለዚህ የፈለጉትን መስረጃዎች ደግሞ ቅድም በተገለጹት አይነቶች በፈለገው መልኩ ለፖሊስ ማስተላለፍ ስለሚችል ይሄ ትልቅ ጠቀሜታ አለው የሚል እምነት አለ። ሁለተኛው እራሱ ለፖሊስ ተቋምም የሚሰጠው ጠቀሜታ አለ። መረጃዎችን በቀላሉ መንገድ ከዜጎች የሚተላልፉበትን አንደኛ መረጃ ኢንፎርሜሽን የወንጀል መከላከል ስራን ስራ ለመስራትና የምርመራን ስራ ለመስራቶች ሲፈለግ መረጃ ኢንፎርሜሽን ማግኘት ይችላል ማለት በሚላኩት ነገሮች መነሻ ይሆኑታል ማለት። ወንጀልን መከላከል የሁሉም ሰው ኃላፊነት በመሆኑ ሰዎች የዜጎች ተሳትፎ መተግበሪያን በመጠቀም በየአካባቢያቸው የሚያጋጥሟቸውን የሕግ ጥሰቶችን ሲታዘቡና ሲመለከቱ ሞባይላቸውን በመጠቀም ለፖሊስ ትክክለኛ መረጃ በማጋራትና ተቀናጅተው በመስራት ወንጀልን መከላከል እንደሚገባ መልእክት ተላልፏል። ለራስ ጥቅም እኮ ነው። ለሁላችን ነዛ አደጋ ሲደርስ እኮ እኔ ላይ ብቻ አለም ይደርስ እኮ ነገ አንተ ጋም ሊደርስ ይችላል። ሁላችን ላይ ሊደርስ ስለሚችል ለሁል ጊዜ የሚበረታታ እንትን አፕሊኬሽን ነች። እኔም ባለው አሳብ ሁሉም ቢጠቀምበት በቀላሉ መረጃን ማግኘት ይቻላል። ብዙ ጊዜ መረጃን ለማግኘት ሌላ ብዙ ድካም ስለሚኖረው እዛው ቦታው ላይ ያለው ሰው ያለውን ሁኔታውን በግልጽ በሆነ መንገድ በፎቶም በቪዲዮም እንደገና ደግሞ ሊንኮችንም አያይዞ መረጃ ቢያስተላልፍ ቦታው ላይ ስለተገኘ ትክክለኛ መረጃ አሜኔታ ይኖረዋል ብዬ አስባለሁ። ፖሊስ በዚህ በቴክኖሎጂ በመጠቀም ለሚሰራቸው ነገሮች በሰቡ ተባባሪ፣ ደጋፊ አብሮ መቆም መቻል አለበት ላለው ስለዚህ አሁንም ደግሜ የምለው ኢኤፍፒ አፕ ከፕሌይ ስቶርና ከአፕ ስቶር በማውረድ አሁኑኑ ይጠቀሙ ላለሁ።